ሰላም እንዴት ዋላችሁ? የተከበራችሁ ተመልካቾቻችን፣ ቢዝነስ ዘገባ ተጀምሯል። አብራችሁ ቆዩ። የለውጥ ስራው በተሟላ መልኩ ተግባራዊ መደረጉ ስራቸውን እንዲያቀለልላቸው ዩኒየኖችና ህብረት ስራ ማህበራት ተናገሩ። በቀጣይ ክፍተቶችን በመሙላት ዩኒየኖችና ህብረት ስራ ማህበራት ሚናቸውን እንዲወጡ ታልሞ እየተሰራ መሆኑንም የአማራ ክልል ህብረት ስራ ማህበራት ማስፋፋያ ባለስልጣን አስታውቋል። በቀለት ሾመ በዝርዝር ይነግረናል። የአማራ ክልል ህብረት ስራ ማህበራት ማስፋፊያ ባለስልጣን የለውጥ ስራዎችን ተግባራዊ ማድረግ ከጀመረ አንድ አመትን አስቆጥሯል። የለውጥ ስራው በተሟላ መልኩ ተግባራዊ በመደረጉም የነበረውን የተንዛዛ አሰራር እንዳስቀረላቸው በአማራ ክልል ያሉ ዩኒዮኖችና ህብረት ስራ ማህበራት ገልጸዋል። የገንዘብና የአባላት ቁጥራቸውንም እንዲጨምር እድል እንደፈጠረላቸው ተናግረዋል። ሪፎርም አኳያ የመጀመሪያው ግንዛቤ ፈጠራ ነው። እሱ ጋራ ሰፊ ስራ ተሰርቷል። በተለይ ለአጋር አካላትና ለፈጻሚ አካላት ይህም በመስራታችን የተነሳ የመዋሃድም የማፍረስም ስራዎችን አከናውነናል። በዚህም ላይ ጥሩ ነገር አግኝተንበታል። ምክንያት በጣም ደከም ያለ ስለነበረ ከጠንካሮቹ ጋር ሲዋሃድ እነሱ ጋራ በመዋሃዱ የተሻለ እንቅስቃሴ እያደረገና ያለው ና በዚህ ዙሪያ ላይ አሁንም ቀሪዎቹን ነገሮች በአግባቡ ሰርተን ውጤታማ ለማድረግ ወደታች የሰው ኃይላችንን በማሰማራት ወደ ላይ በመሳብ በመገምገም የተሻለ ስራዎችን እያከናወነ ነው ያለ ነው። በተለይ ከአሁን በፊት የነበሩበት ህብረት ስራ ማህበራት በዘፈቀደ ከአደረጃጀት ከአሰራር ከደንብ ከአዋጅ አንጻር የተዘረከረከ ስለነበር አሁን ኢቭን መሰረታዊ አቅማቸውን ያገናዘበ ድጋፍና ክትትል ለማድረግ እንኳ አመች ባልሆነበት ሆነበት ነበረ። አብዛኛው አሁን ከአቅም በላይ የሆነ መሰረታዊ ማህበር አለ። ተደራሽ አይደለንም። የሙያተኛም ችግር። አሁን ግን ይሄ ሪፎርሙ እነዚህን መሰረታዊ ህብረት ስራ ማህበራት ወደ አንድ ጠቅላላ አድርጎ ወጥ የሆነ አሰራሩን ዘመናዊ የሚያደርግ ለድጋፍና ክትትል አመቻ አድርጎ እንላል ማለት ነው። የለውጥ ስራው ተግባራዊ መደረጉ ህብረት ስራ ማህበራትና ዩኒዮኖች ጠንካራ አደረጃጀት በመፍጠር የተሰጣቸው ሚና በተገቢው መልኩም ለመወጣት እድል እንደፈጠረላቸውም የአማራ ክልል ህብረት ስራ ማህበራት ማስፋፊያ ባለስልጣን ኃላፊ አቶ ጌትነት አማረ ገልጸዋል። ከአሰራር ከምን አንዱ ትልቁ የነበረው ችግር ብዙ ዝርክርክነት አለ። የማህበራትን የህዝብ ሀብትን አላግባብ የመጠቀም ነገር ስለነበር እሱ አካባቢ ላይ ብዙ የአሰራር ማኑዋሎች መመሪያዎችም ከማውጣታችን ጋር መልክ የያዘበት ጉድለት አሁን እየተመለሰ ያለበት ችግር ያለባቸው እንዲጠይቁ እየተደረገ ያለበት ከዚህ አኳያ ጥሩ ጥሩ የሚባሉ ውጤቶች እያየን ያለበት ነው። ሸማች ህብረስራ ማህበራቶቹ ዩኒዮኖቹን ጨምሮ ማለት ነው። ብዙ ውጤታማ ሆነው የቆዩ አይደለም። አቅማቸው በጣም ጠንካራ አይደለም። ካፒታላቸው ለግዢ ፋይናንስ የሚሆን በዚያ ደረጃ የተሟሉ የመስሪያ የመሸጫ ቦታ የሌላቸው ሆኖ ነው የነበረውና አንዱ ይህን ጋፕ የሚሞላ ነው የሪፎርም እዚያው እንዳለ ተልኳቸው ሲወጡ የአባላት ተጠቃሚነት አረጋግጡ ሲባል ሸማሽ ከሆነ በት እየተሰማራበት ሸማች አኳያ መስራት የሚገባው ሁለ ገቡን በተመሳሳይ ቀጣይ ያሉ ክፍተቶችን ለይቶ በማረም የተጀመሩ ስራዎች ተጠናክረው እንዲቀጥሉ ይደረጋሉም ብለዋል አቶ ጌትነት። በጅምራ ደረጃ ጥሩ ጅምሮች አሉ። ግን ይሄ በቂ አይደለም፣ በቂ አይደለም። ለምሳሌ በዚህ አመት ኦልሞስት አብዛኛዎችን ደረጃቸው መለየት አለብን። በደረጃቸው በተመዘኑት መሰረት ስርዓታዊ ድልድል መካሄድ አለበት። ወደ ግብይት መግባት አለባቸው። ይሄን በደንብ በዘመቻ ከዚህ በኋላ በቀሪ ወራት አብዛኛውን ስራ ለመሸፈን መዋሃድ ያለባቸው በአመቱ ያቀድ ነው አለ ኦልሞስት አብዛኛውን ሰርተናል፣ ግን በደንብ መጨረስ ያለብን ስራ አለ። ለምሳሌ ደግሞ ደረጃቸውን መሰረት ያደረገ ደግሞ ሰርፍኬት እድሳት ማድረግ አለባቸው። ሰርፍኬት እድሳት ስታሁን ደስ አልጀመርንም ነው አይ ቲንክ በዚህ መድረክ የዩኒኖችን እንጨርሳለን። ኦልሬዲ ቀድመን አዌር አድርገናቸው ስለነበረ ለምሳሌ ደረጃ እንዲሆነ ሰርፍኬቱ አረንጓዴ በዚያ ደረጃ ነው የታተመው። በፌደራልም ተመሳሳይ ነው ያለው የለውጥ ስራው ጠንካራ ዩኒዮኖችና ህብረት ስራ ማህበራት እንዲፈጠር ማድረግ ዋና ዓላማው ነው ያሉት የአማራ ክልል ግብርና ቢሮ ምክትል ኃላፊ አቶ አጀበ ስንሻው፣ ባለፈው አንድ አመት በነበረው አፈጻጸም ተስፋ ሰጭ ለውጦች መታየታቸውን አንስተዋል። ይህንን ሪፎርም ስናደርግ የማህበራትን የፋይናንስ ተቋም የሚፈታ ነው፣ የግብይት ስራቸውን የሚፈታ ነው ከውስጥም ከውጭም ተወዳዳሪ እንዲሆን ሊያደርግ የሚችል ከዓለም ጋር ሊቀላቀላቸው ሊያደባልቃቸው የሚችል ስለሆነ ይህንን የሪፎርም ስራ የበለጠ ማደራጀትና ማጠናከር ተገቢ ነገር ነው የሚሆነው። ባለፈው አንድ ዓመት የለውጥ ስራው ተግባራዊ በመደረጉ ዩኒዮነችና ና መሰረታዊ ህብረት ስራ ማህበራት ወደ 49 ሺ አዲስ አባላትን ና ከ390 ሚሊየን ብር በላይ ተጨማሪ ካፒታል መሰብሰብ መቻላቸውን ከባለስልጣን መስሪያ ቤቱ የተገኘው መረጃ ያሳያል።